ተካሻ ያለው ወንድ ምናምን ያስመስለኝ እና ዝንጥ ነው ያልኩት። አለ እንዲ አንዳንዴ የባል ልብስ መልበስ ደስ ይላል፣ ይገርማችኋል። እና የባላችሁ ልብስ ልበሱ፣ ፍቅር ይጨምራል እላችሁ ነው። እና እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ፣ አልሐምዱሊላ እንግዲህ ዛሬ ያለሁት እናቴ ቤት ነው እላችኋለሁ። እንግዲህ የኛ ቤት ነው ያደግንበት ማለት ነው። ያው እንግዲህ እኛን አሳድጎ እዚህ አድርሷል። ያው እኛም አርጅተናል፣ ቤቱም አርጅቷል። አልሐምዱሊላህ እና እንግዲህ ያው ምሳ እየሰራን ነው። ያውኑ ምሳ እንስራ ማለት ነው እንግዲህ እስኪ። እኔ እስከዛሬ የምታውቁት በራሴ ኩሽና ነው እና ዛሬ ደግሞ በእናቴ ኩሽና ነው ያለሁት። እና እስኪ በእናቴ ኩሽና እንዴት ነኝ የሚለውን አብረን እናያለን። በነገራችን ላይ ገራቢ አለች፣ ተቋፊ ራቢ ሲስት አለች። እና ያው እንግዲህ ዶሮ ይዘምትን በጋ ሳርዘናችኋል። ጥሩ ትርፋማ ሆነን አድራላችሁ። ትርፋማ ነን ማለት ነው። እንግዲህ ምሳ እየሰራን ነው። ምሳ ጠርተናችኋል። ቡና እናፈላለን። ያው እንግዲህ ታውቁት የለ በሀገር ባህል ወግ፣ በሀገር ወግ ባህል ፈታ እንላለን ማለት ነው። አብራችሁን ቆዩ። ያው እንግዲህ እየሰራሁ ነው፣ ላሳያችሁ ነው ማለት ነው። ራቢ ረዳቱ ነው። ያው በእኔ ሊቅነት ማለት ነው። አዎ፣ በመሰረቱ

እና ወራብ እንግዲህ አማች መቶባት ሽርንጉድ እያለ ነው ላችኋለሁ እንጂ እንደምታይዋት ማለት ነው እንግዲህ ያማሽ እንግዳ ያስደነግጣል። ያው እንግዲህ ሽርንጉድ ነው ባለው አየር ማለት ነው፣ ይዘናል ማለት ነው። ሽርንጉድ ማለት እንግዲህ የገጠር ኩሽና ምናምን ናፈቃችሁ ያው ይመስላል ላችኋለሁ። አብራችሁን ወጥ እየሰራችሁ ማለት ነው። እንግዲህ ገጠር ኖርማል ነው መሬት ቢወርቅባችሁ ስጋው ምናምን ጀርማ አይገለውም። ሀበሻ ነው፣ የተለመደ ነው ማለት ነው። ቀለል አርገን ነው የምናየው፣ አናከብድም። መብላን ነው ዝም ብሎ እናቴ ሰማችን አታል ብያረች ማለት ነው። አረ አላጠፋሁም። ያው ያቁታ፣ እነሱም እኮ ያው የገጠር ልጅ ናቸው አብዛኛዎቹ ማለት ነው። እንደው ገጠር ያልተወለደ አጋጣሚ እንኳን ቢኖር እንደው የገጠር ቤተሰብ ሳይኖረው የሚቀር የለም እንደው የገጠር ቤተሰብ የሌለው የለም ባጭሩ ማለት ነው። እንደዛ ነውና አይጣፋቸውም ልላን ነው ለእናቴ እሱ ነው ምላችሁ። እንግዲህ አብራችሁን ቆዩ። ያው ወደ ድስቱ ልጠጋ ነው። እኔ ካልተጠጋሁት አይጣፈጥም። ታይጣፈጥም ታቃላችሁ ታቁኝ የለ ባለሙያ ነኝ እኔ። እሺ፣ ያው እንግዲህ አማች እየረዳ ነው። አብቀው እንጃም አሁን ማቀው ሀብቆ እርሻ ስታርሳይ ተውሄል

ብላችሁ ንጹህ ናችሁ፣ ጽድት ብላችሁ ሥራ ጨረስኩ ብላችሁ፣ እንዲህ ብላችሁ፣ እንዲህ ዞር ስትሉ ጥራት የሚነካ ነው እሱ። ፓርቲ አስጠላኛ ማለት ነው። ግን ያው ለ በፍቅር ለኖሩበት ሳይሆን እንዲሁ አንዳንዴ እንደዚህ እንደኛ መጣ ስትሉ ምናምን ደስ ይላል። እንዲህ ገጠመ መሆን ከባድ

እንሳራራና ደሰእ ቤተሰብ ወጥ ስራውን ጨርሰን እንግዲህ ወደ ሳሎን መጣ ብለን አረፍ ብለን አለላችኋለሁኝ። ያው እንግዲህ ምሳ ሰዓት እየደረሰ ነው። ምሳችንን ልንበላ ነው ማለት ነው። እንግዲህ ምሳ ላይ ፍቃደኛ ከሆኑ እንዘልቃለን፣ ካልሆኑ ደግሞ ያው የኔ ቤተሰቦች ተቃላችሁ ቪዲዮ አይወዱም። ያው በጨለፍታ በስርቆት ካልሆነ በስተቀር ማለት ነው። እና ብዙም ፍቃደኛ አይደሉም ማለት ነው። ሁን ኔ መቀረጽ የምወዱ ማለት ነው። ለቀረሰ ዝም በሩ እንኳን ብላቸው አልተባበሩኝም። ይገርማቸዋል። ምን አይነት ጣጣ ነው ጋይስ። እና ያ እንግዲህ ምሳሌ እንገናኛለን፣ ሻለ ካልተገናኘን በቃ በዚሁ እንሰናበታችኋለን ማለት ነው። እንግዲህ ቡና ምናምን እንደማፍተን ጀባ ብለን ስንመረቅ ምናምን ልንመጣ እንችላለን። ያ እንግዲህ የአገሩን ባህሉን እናስታውሳችሁ ብዬ ነው። እና ይህን ይመስላለን። ቆይታችን በገጠር ላችኋለሁኝ። በተረፈ ኢንሻ አላህ ተዓላ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ